ታማኛለህ ተነስበናትህ ቤቱ አደረገው እንዴ ተነስበናትህን አውጣ ማን ነ ምንድን ነ እኔ ኧረ እባክህ ማንነትህን ምን ልጠይቀ ትፈልጋለህ እባክህ ና ተነስ ውጣ ፈጣጣ ወይ ወይኔ ወይኔ ወይኔ ጉዴ ወይኔ ጉዴ ወይኔ ጉዴ፣ አረ ተዋረድኩ። በስመ አብ በ ይኸውልህ፣ እኔ እንደዚህ አይነት ጨዋታ አይመቸኝም። እሺ አይደለም ጋር አይደለም። ተነሱጣ እባክሽ፣ ስሚ፣ እንዲህ ተደፍሬ አይደለም ሁለት መቶ ብር ሁለት መቶ ሺህ ብር ብትሰጪኝ እራሱ ለደፈራው ካሳ አይሆንም። እሺ፣ ይሄ ካሳ ተንካሳ ምናምን አትበልብኝ። እኔ ማሄ እንደለመድካቸው አይነት ሴቶች መስዬ ከሆነ ተሳስተሃል። እሺ ተነስናውጣ እንደለመድኳቸው አይነት ሴቶች ምን አለ እንዳፍሽ ባደረገልኝ፣ ዛሬ የለቅሶ ቀን አይሆንም ነበር እሺ። ወይኔ አባዬ፣ ወይኔ ጉድን አላየ፣ ወይኔ ወይኔ ውርደት። አሁን እንደ ቤስታል አንጠልጥሎ ያስወጡ ወይስ በጸባይ ትወጣለ? እባክሽ አታስቢውም። ይኸውልሽ አደለም፣ ዛሬ ይኸውልሽ፣ መቼም ከዚህ ቤት አልወጣም እሺ፣ ትሰሚኛለሽ? እኔ እኮ ለሀያ አምስት ዓመት ደብቄ ተንከባክቤ ሸፈንፈን አድርጌ ያስቀመጥኩትን ድንግልና ይሄን እኮ ነው። እሺ ሙዚየም ገብቶ ካሁን ካሁን ተጎበኘ፣ ታየ ብዬ ስጠብቅ፣ አንቺ አስክረሽኝ፣ ደፈርሽ። አረ ልጮ ነው፣ አረ እኔ ልጮ ነው። ወይኔ ወይኔ ወይኔ ልጮ ነው እኔ። ውደ ይሄ ልጅ ምን ሆነ ነው? እኛም አልደወለለት እሱም እኮ አልደወለም። እንግዲህ ምናልባት ተሳክቶለት አብሮ አድሮ ይሆናለ፣ ከአንዷ ገር እንዲህ ሳልነግርህ ማታ እኮ በጣም መጅቶ ከሆነች ልጅ ጋር ሰክሮ በጣም በቃ መሄድ ሁሉ ያቅቷቸው አይቻቸዋሉ። ማዲስ አዲስ እንደዚህ አድርገው፣ አዲስ እኮ ሴት አያቅም። ምን ማለት ነው ሴት አያቅም ማለት? ስማቸውን ነው ወይስ ምንድን ነው? ስማቸውን አይደለም እንዴ። ማለት አባትየው ለእኔ አደራሰቱኝ፣ አዲስ ከሴት ጋር ያለው ግንኙነት ደካማ መሆኑን ከሴት ጋር አብሮ አድሮ እንደማያቅ አብሮ አድሮ አያውቅም ስትል ምን? ከሴት ጋር ሲያድር ምን እንቅልፍ አይመጣም ለተለይ ኖ ኖ ኖ እንደሱ አይደለም። እንደ ሴክሹዋል ኢንተርኮርስ የሚባለውን ነገር አድርጎ አያውቅም። ከሴት ጋር በቃ አድሮ አያውቅም። ማ አዲስ እስካሁን ጾመኛ ነው? በዚህ በወጣትነት እድሜ፣ በዚህ በትኩስ እድሜ ውስጥ እንደዚህ አይነት ልጅ ይህን አያውቅም ማለት በጣም ያስገርማል። በጣም ይገርማል። እና አለ ነው የምትለኝ ነገር ገና ነው? አዲስ እውነት ነግልሻል እንዲህ አስክረሽ ደፍረሽኝማ፣ ዝም አልል ገና፣ እካሰሳለሁ። ድንግልና ያለመኖሩን ካወቅሁ ገና እካሰሳለሁ። ገና ወደ ክስ አይደለም። ለምን ሲቆል አትገባም? አሁን ቤት ይለቀቅ። ትወጣላ አትወጣ። ካለበለዚያ ግን የራሴን እርምጃ ነው የምወስደው። ገባ ከዚህ በላይ እርምጃ አለ እንዴ? ከእርምጃም ሩጫ እኮ ነው የወሰድሽብኝ እንዴ? ቆይ ከዚህ በላይ እርምጃ አለ ንገረኝ እስኪ። ቆይ አንተ ሰውዬ እየቀለድክብኝ ነው እንዴ? ለነገሩ ቆይ አሳያለሁ። ስሚ፣ ተገዶ መደፈር ለወንዶች ሕጉም ማይሰራ ይመስልሻል እንዴ? ገና የሆነች ጠቅላይ ድረስ ላይ እጄ ነው የምለው ትያለሽ። ቆይ ምንድን የፈለግከው? ንገረኝ እስኪ። ከኔ ምንድን የፈለግከው? ለምን አትናገርም? ጥሩ የምፈልገው ነገር እኮ በጣም ቀላል ነው። አሁን እኮ እንደ ወጣት እኮ እንግባባ ብዬሽ እኮ ምን መሰለሽ የምፈልገው ቀላሉ ነገር ድንግል ላይ ነች ላይ ካም ድንግል ላይ ምን ካም ድንግል እኔም ብሎ ደግሞ እንዲሁ እንደ አደራ ተቀባኝ ምን አለ፣ ዛሬ እንደ መሬት ተሰንጥቃ ብትውጠኝ ምን አለ፣ አፈር በበላው ምን አፈር ኮረት በበላው። እንዴ ምንድን ነው ኮረት በበላው ብትል፣ ይህን ያህል ምን አጥፍተ ነው እን ከዚህ በላይ ምን ጥፋት አለ? ምን ጥፋት አለ? ያንን አዝራሻ ስነግር እንደ ዋፊን በደፈ ነው ምን አለበት? ቆይ አሁን ለአባቱ ምንድን ነው ምለው? ልጅን አደራ ብለው ነው የሰጡኝ። ግድ የለዎትም አደራ የተቀበልኮትን ልጆትን የሚፈልገውን ነገር አሳክቼ ባደራ መልሳለሁ ብዬ ተናግሬ አሁን ተደፈረ ብዬ ልንገራቸው ልንገራቸው እኔ ስምን አባት ይላል እሷ እኮ ነች በመጠጥ አስክራ አታላ ጉድ ያደረገች ማለት እየደፈረች ተው ተው አንተ ደግሞ ተው አንዱን ያዝ ወይ አስክራይ ነው ወይ አታላይ ነው በል ምንድን ነው ሁለቱ ነው አንዱን ያዝ በቃ እኔ እች ሴትዮ ፍርድ ቤት የክስ ፋይል መክፈት አለብን። እኔ ግን እንደዛ አይመስለኝም። መጀመሪያ ልጅቷን ሄዳችሁ አናግሯት፣ ከዛም እመኚ በሏት። አላምን ካለች ነው ፍርድ ቤት የሚሄደው። አዎ ሳይቃጠል በቅጠል ነው። ስለዚህ ና እንሂድና እናናግራታለን። የፍቅረኛ የፍቅር ገና ትኩስ ስለሆነ እንዳይበርድብኝ እኔ ወደዛ ነው ሄዳለሁ። ችግር የለውም፣ መንገድ ድረስ እንሄዳለን። ማሂ ምንድን ነው ምንድን ነው ምንድን ነው እንደዚህ ሆንሽ ማነው እንደዚህ ያደረገሽ ተይ በናትሽ በህይወቴ እንደዚህ አይነት ሰው አጋጥሞኝ አያውቅም ቆይ አይተሽዋል ሰውነትሽን ማን ምንድን ነው እንደዚህ ተቦጫጨቅሽው ቆይ ቧጭሮች ነው እንዴ ይህ ቧጭሮኝ አይደለም በውጭ ቆይ ነው እንጂ ቆይ የሚናከሱ አጋጥሞሽ ነው ከመናከስ በምን ይተናነሳል ያው ንክሻ በዩ ምንድን ነው የተፈጠረው ማሄ አልገባኝም እስቲ በደንብ አስረጅኝ እየገባኝ አይደለም እንዳ የሽ ማታ ሁለታችንም ሰክረን ጨርቅ ሆነናል። ብዙ ነገር ባላስታውስም የሸረሪት አሳሳሚ እያለ ሲስመኝ፣ ከዛ ደግሞ አንገቴን የአንገት ሀብል አሳሳሚ እያለ አንገቴን በሀይል ሲስመኝ፣ ከዛ ጀርባዬን ደግሞ ስፓይናል ኮርድ እያለ ሲሰመኝ፣ ከዛ ደግሞ መለስ ብሎ ጆሮን የሹሹት ታሳሳሚ እያለ ጆሮን ሲስመኝ። ታይመናትሽ እን ይሄ ማስተማሪ ነው። የምን አስተማሪ ነው? ደግሞ አንቺ የምታወሪው ያሳሳም ነው። ኧረ ተይ በናትሽ፣ እንደዛ ሰቃይ አድሬ ጠዋት ተነስቶ ልቅሶ በልቅሶ ጩኸት በጩኸት አላደረገው መሰለሽ። ቆይሽ ምን ሆንኩ ብሎ ነው? ድንግልና የንወስድሽ ብሎ ነው? ከዚህ በፊት ሴት አላቅም ብሎ እየ እያለ ድንግልና ገርምሽ ወንድ ነው ድንግልና የሚላለ ይሄ ማለል የለ ኮሜዲ ነው እንዴ ድንግልና ይኸውልሽ ልጅም ባላስመረምረው ይሄ ልጅ አገር ያወቀው ጠሐይ የሞቀው ድንግል ነው። ይኸውልሽ፣ ትሰማኛለህ እኔ ጓደኛ ድንግልም ሆነ ድንጋይ አያገባኝም፣ በቃ አይመለከተኝም። እንዴት ሆነ ነው የማይመለከተሽ እንዴ? የሰው ሰው አስገድደሽ ደፍረሽ አላገባ ማለት አለ እንዴ? ወይ ምንድን ነው የምታወራው? ማታ ጠጥተን ሰክረን ነበር አይደል እንዴ? እሱም ሲያስገድደ እኔም ሳላስገድደው አብረን አደርም፣ በቃ ይሄን እየተፈጠረ በጣም እንጂ በጣም በጣም። እንዴ ቤትሽ ድረስ አስክረሽ አምጥተሽ አልጋሽ ላይ አስገድደሽ ከደፈርሽ በኋላ አላቀበም ይባላል እውለ፣ እንዲሁም ሁለቱ ህግ ፊት ቢቀርቡ ማለት ነው። አስገድዶ እንደደፈራት ማስረጃ አላት። እሱ አስገድዶ ስለመድፈሩ የት አለ ማስረጃሽ? ተመልከት፣ ተመልከት እስኪ አንገቷን። ስጋዋን ሲበላው እኮ ነው ያደረው። አንተ አፈር ብላና ጾመኛ ነኝ እያል አላልክም እንዴ? እኔ መጀመሪያም የተበላ ነው ውሸታ ነው። ሲያስጠላ አውሬ ነገር ነህ። ንገረኝ እኮ ነው የምልህ አንተን። የበላሀት አረ እኔ እኔ አልበላኋትም። እንደሱ ከሆነ አንተ ጥፋተኛ አይደለም። አዎ ስሞሻል፣ ትሳስማቸዋል ይህንን አምነሽ ካልተቀበልሽ አንገቷን ታየዋለህ። አንገቷ ላይ የሚታየው ንቅሳት ነው እንደሚመስልህ። እስኪ ቤት አድርገ እንደነከሳት ልሽ ነቅሷትም ይሆን ነቅሷት። ይሄንን አይመለከትን። አንቺ ግን በሀያ አራት ሰዓት ውስጥ አገባዋለሁ የሚል መልስ ካልሰጠሽኝ ወደ ህግሽት አቀርበሻለሁ። የሀያ አራት ሰዓት ጊዜ ይሰጥችሻለሁ። እናንተ ቁርበት ናለፍ፣ ናይ፣ ናውጣ ልትሰማኛለህ እኔ ማይ አይደለውም። አንተ እዚህ ሽሮን አፍልተ ደፍተ እንደሄድከው አሳያለሁ። እሺ ይኸውልሽ፣ እኔ ደግሞ ንገርሻለ፣ እቤት እንዳንጠለጠልሽ ቋንጣ ዘለዝልሻለሁ። እንተያያለን። እኔ ማይ አይደለውም። ቆይ ማይ ልጁ ምን አስቦን ክስ ፍርድ ቤት ምናምስሌ ነበሩ ታዩማክሽ በዚህ አስፈራርቶ ገንዘብ ሊቀበል የፈልጎ ነው። ማን እንደሆ እንኳ አላወቀኝም። አሳየዋለሁ። ማይ ልጁ ግን ማለት ነው የምርጽ በብይ ሳይ እንደዚህ አይነት ነገር አድርጎ የሚያውቅ ይመስለኝ። ቆንች በምናወቅሽ ያደረው እኔ ጋ አንቺም ቤት ነሽ። እሺ አንቺ ምን ታስቢያለሽ? ቆይ አንቺ ግን ስታስቢው በዚህ ዘመን እንደዚህ አይነት ወንድ ያለ ይመስልሻል? ኦፍኮርስ ለምን አይኖርም እንዴ! ሁሉም ወንድም አንድ ነው ብዬ ለመድም አልችልም። ሊኖር ይችላል። እኔ ግን ፈጽሞ አይኖርም ባይ ነኝ።

ዚፉን ከፍቶ ለሌላ ከሽንት በስተቀር ለሌላ ነገር ተጠቅሞበታል። አሁን ግን ሳይፈልግ ሳይፈልግ በግብ እቤት ድረስ አስክራ ወስዳ አልጋው ላይ ተመልከት፣ ይህን ረን አላውቀውም፣ ቦታውን እንኳን አላውቅም፣ ተኝ እያለ እምባውን እያረገፈገፈ በግድ ተደፈረ። እና ወንድ ልጅ ተደፈረ ነው የሚሉ ክልክል ነው። እና ታዲያ ጋሻውን እርሱ የፈለጉት ሴትን ልጅ ከስሽ ሕግ ፊት እንዳቆምሎት የምትፈልግ አቁማት ምትፈልግ አስተኛት። ብቻ ሕግ ፊት ፍርድ ቤት ቀርበ አንቀጽ ተጠቅሶ በወንጀለኛ መቅጫው መቀጣት አለባት። ይህን አይ አይጋሽ እርሶ ጨዋታ ነው ያዙት ሰርቼ ልብላበት እኔ ሰርቀ ብላል ንዲ ያው ነው እኮ። ይህ እኮ ከመስረቅ አይተናነስ። እስቲ ከንቲባውን እዩ፣ ሴት ናት። ሰላም ሚኒስቴሩን እዩ፣ ሴት ናት። ኔትወርኩ ላይ እንውጣ፣ እሷም ሴት ናት። ውስጥ አዋቂ ውጭ አዋቂ ብንል እያንዳንዱ ቦታ ላይ ያሉት ሴቶች ናቸው። እሱ አልገባሁትም። ከሴት ባለስልጣናት ስላበዙ የተደፈረው ልጅህን ህግ ፊት አላቆምልህም እያልከኝ ነው አደለም? መቆም መተኛት አልችልም። ተንዝም ታደርጋለች። ሄድልኛ ውጣ። ስራዬን ከማጣ በሄድሽ አንተ አጣቢ እኔ ልታንካካ። ሴት ባለስልጣናት እንዲህ ያልተማርን ስንሆን ደንቆሮን እንመስላችኋለሁ።